በእነ አቶ ጌታቸው ረዳ የተመሰረተ አዲስ ክልላዊ ፓርቲ ከምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዚዳንት በነበሩት አቶ ጌታቸው ረዳና የእርሳቸው ጎራ በተቀላቀሉ የህዋት ማዕከላዊ ኮሚቴ አባላት የተመሰረተው አዲስ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ አገኘ። የዲሞክራሲያዊ ስምረት ትግራይ ስምረት የሚል ስያሜ ያለው አዲሱ ፓርቲ ያዘጋጃቸው ሰነዶች በህወሀት ውስጥ ለውጥ ለማምጣት ያቀዱ የነበሩ ናቸው ተብሏል። የአዲሱ ፓርቲ የሚዲያ እና ኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዲ ሃለፎም ለኢትዮጵያ ኢንሳይደር እንደተናገሩት ስምረትን ለማስመዝገብ ለኢትዮጵያ ምርጫ ቦርድ የቀረበው ከሁለት ሳምንት በፊት ነው። ስምረት በክልላዊ ፓርቲነት ለመመዝገብ ያቀረበው ጥያቄ ተከትሎ አስተባባሪዎቹ በዛሬ ዕለት ጊዜያዊ ምዝገባ ፍቃድ ሰርተፍኬት ከምርጫ ቦርድ መቀበላቸውን አቶ ረዳ ገልጸዋል። ለሶስት ወራት የሚያገለግል የጊዜያዊ ምዝገባ ፍቃድ ለአዲሱ ፓርቲ በዛሬ ዕለት መስጠቱን የምርጫ ቦርድ የኮሚኒኬሽን ክፍል ለኢትዮጵያ ኢንሳይደር አረጋግጧል። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ሥነ ምግባር አዋጅ የፖለቲካ ፓርቲ ለማስመዝገብ ጥያቄ ያቀረቡ አመልካቾች በቂ ምክንያት ያቀረቡ ከሆነ የተሰጣቸው ጊዜያዊ የምዝገባ ፈቃድ ለተጨማሪ ሶስት ወራት ሊራዘም እንደሚችል ይደነግጋል። ይኸው አዋጅ የጊዜያዊ የምዝገባ ፍቃድ የሚያገለግለው የፖለቲካ ፓርቲዎች ለማስመዝገብ የሚያስፈልጉ ተግባራት ለማከናወን ብቻ ይሆናል የሚል ድንጋጌ ይዟል። ምርጫ ቦርድ ለአዲሱ ፓርቲ በሰጠው ጊዜያዊ የምዝገባ ፍቃድ ሰርተፍኬት መጨረሻ ላይም ይህንኑ ድንጋጌ በማሳሰቢያነት አስፍሯል። ጊዜያዊ ፍቃድ ያገኘ የፖለቲካ ፓርቲ በምርጫ ቦርድ በቋሚነት ለመመዝገብ ማሟላት የሚገባቸውን ሰነዶች መካከል የፖለቲካ ፓርቲው መመስረቻ ጽሑፍ፣ ፕሮግራም እና መተዳደሪያ ደንብ ይገኙበታል። አቶ ረዳይ የአዲሱ ፓርቲ ሰነዶች በህዋት ለውጥ ለማምጣት የቀርቡ የነበሩ ሰነዶች ናቸው። ለውጥ ከሚፈልጉ የትግራይ ተወላጅ በጋራ በመሆን በውይይት በማዳበርና ጉባኤ በማካሄድ ቋሚ የፓርቲ ምዝገባ ይካሄዳል ሲሉ ለኢትዮጵያ ኢንሳይደር አስረድተዋል። አንድ የፖለቲካ ፓርቲ በክልል ፖለቲካ ፓርቲነት የመመዝገብ አራት ሺህ መስራች አባላት ሲኖሩት እንደሆነ በ2012 ዓ.ም የወጣው የፖለቲካ ፓርቲ ምዝገባ አዋጅ ያስቀምጣል። ከእነዚህ መስራች አባላት ውስጥ ከ60 በመቶ በላይ የሆኑት የክልሉ መደበኛ ነዋሪዎች በመሆን እንዳለባቸው በዚህ አዋጅ ላይ ተደንግጓል። ዲሞክራሲያዊ ስምረት ትግራይን ለመመስረት ከተሰበሰቡት ግለሰቦች ውስጥ ባለፈው ነሐሴ ወር በተካሄደው ህዝባዊ ወያኔ ሀርነት ትግራይ ህወት ድርጅታዊ ጉባኤ የተቃውሞ ማዕከላዊ ኮሚቴ አባላት ይገኙበታል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህዋት ጎራ ያካሄደው ይህን ጉባኤ በወቅቱ የተቃወሙ የማዕከላዊ ኮሚቴ አባላት ብዛት 14 ነበር። አቶ ራይዳይ አዲሱ ፓርቲ የህዋት ማዕከላዊ ኮሚቴ አባል የነበሩ የነበሩና ሌሎች ለውጥ ፈላጊ ኃይሎች የተሳተፉበት ነው ሲሉ ለኢትዮጵያ ኢንሳይደር ቢናገሩም በቁጥር ምን ያህል እንደሆኑ ግን ከመግለጽ ተቆጥበዋል። አዲሱ ፓርቲ ወደ መመስረት የገባው ህወሓትን ለማዳን እና ለዘመኑ የሚመጥን ፓርቲ ለማድረግ የተደረገ ጥረት ባለመሳካቱ ነው ሲሉ ሂደቱን አስረድተዋል። አዲሱ ፓርቲ የሚዲያና ኮሚኒኬሽን ዘርፍ አስተባባሪ ለዚህ በማስረጃነት የጠቀሱት ባለፈው ሚያዝያ ወር በጋራ ጉባኤው ለማካሄድ አድርገው ያሉትን ጥሪ ነው። ይህ ጥሪ ተቀባይነት ባለማግኘቱ አዲሱ ፓርቲ ወደ መመስረት ገብተናል ሲሉም አብራርተዋል። አዲሱ ፓርቲ ለመመስረት እየተንቀሳቀሱ ያሉ የቀድሞ የህወሓት ከፍተኛ አመራር በአሁኑ ወቅት በአዲስ አበባ ከተማ ያሉበት ምክንያት ሲያስረዱ ደግሞ ለህይወታቸው አስጊ ሁኔታ በመሆኑና ደም ማፍሰስ ለማስቀረት ነው ብለዋል። ከፓርቲው መስራቾች መካከል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ ሚኒስትር፣ ፕሮፌሰር ከንደያ ገብረ ህይወት ደግሞ የትምህርት ሚኒስትር አማካሪ ሚኒስትር ዴታ ሆነው ተሹመው በአዲስ አበባ እየሰሩ ይገኛሉ። የትግራይ ክልል ኮሚኒኬሽን ጉዳይ ቢሮ ኃላፊ የነበሩት አቶ ረዳ ያለፈውን በአሁኑ ወቅት ኑሯቸውን በአዲስ አበባ ከተማ እንዳደረጉ ለማረጋገጥ ተችሏል። ጥፊ የለመደው የማክሮን ፊት ዛሬም አውሮፕላን ላይ በገዛ ሚስታቸው በጥፊ የተመታ የመጀመሪያው መሪ ሆነዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ዛሬ ወደ ፊሊስጤን ባቀኑበት ወቅት ካሜራ ተደግኖ ከአውሮፕላን ለመውረድ ዝግጅት እያደረጉ በነበረበት ወቅት በቪዲዮ እንደሚታየው በሚስቱ በጥፊ ሲመታ የሚያሳይ ቪዲዮ ቫይራል ሆኗል። በኋላ ምንም እንዳልተፈጠረ ሚስቱ እጁን ይዛ ማክሮንም በቅስፈት ለካሜራው ሰላም ብለው ከአውሮፕላን ተያይዘው ሲወርዱ ይታያሉ።